ስለ ራሳችን በእንግሊዘኛ ማውራት የሰላሳ ቀን ትምህርት ቀን 3 ዛሬ እንማራለን። ሰላም ውድ ተማሪዎች እንዴት ናችሁ? እኔ ደህና ነኝ ይመስገን። በቀን ሁለት ትምህርታችን ላይ ስለ ጋብቻ ሁኔታ መናገር እንዲሁም ደግሞ ከሰዎች ጋር ያለንን ግንኙነት የምንገልጽባቸውን ንግግሮች አይተናል። በትምህርታችን መሰረት የቀን ሁለት ፈተና ነበረን። ፈተናውንም ወደ 14 የሚጠጉ ተማሪዎች በዚህ ሁለት ቀን ውስጥ ተሳትፎ አድርገዋል። የእነሱን ስም ዝርዝር እንደተለመደው ከዚህ ቪዲዮ መጨረሻ ላይ የምጠራ ይሆናል። አሁን ወደ ቀን ሶስት ትምህርታችን እንሄዳለን። ከዛ በፊት ግን ይህን ቪዲዮ ላይክ በማድረግ ለብዙ ተማሪዎች እንዲደርስ አድርጉ። እንዲሁም ደግሞ ላይክ በማድረጋችሁ እኔንም ቻናሉንም ታበረታታላችሁ። ቀጣይ ክፍሎችን እንድሰራ የበለጠ ያነሳሳኛል። ስለዚህ ላይክ ማድረጋችሁን አትዘንጉ። በዛሬው ትምህርታችን ስለ ራሳችን የምናውራው ያለንበትን ቦታ መናገር ይሆናል። ከዚህ በፊት እንዳደረግነው እንግሊዘኛ ንግግራችን መጀመሪያ የሚሆነው አይ አም የሚለው ይሆናል ማለት ነው። አፍራሽ ሲሆን ደግሞ አይ አም ኖት ብለን የምንጀምር ይሆናል ማለት ነው። ስለዚህ አይ አም የሚለውን መነሻ ንግግር በመጠቀም ያለንበትን ቦታ ሰፋ አድርገን ነው የምናየው። የዛሬው ትምህርት ከዚህ በፊት ከነበረው ትንሽ ረዘም ይላል። ትንሽ ከበድ ሊልም ይችላል። ስለዚህ በጥንቃቄ አዳምጡ። ብትችሉ ደግሞ ማስታወሻ ብትይዙ የበለጠ ይረዳችኋል። አይ አም የሚለውን የመነሻ ንግግር በመጠቀም ያላችሁበትን ቦታ የምትናገሩበት አምስት መንገዶች ያሳያችኋለሁ። እነዚህን አምስት መንገዶች በትክክል ካወቃችሁ እና ከተረዳችሁ ማንኛውም ያላችሁበትን ቦታ በእንግሊዝኛ መናገር ትጀምራላችሁ ማለት ነው። የመጀመሪያው መንገድ የሚሆነው አይ አም ኢን ብለን ንግግራችንን መጀመር ነው። በመቀጠል ነጠብጣቡ ላይ ያለንበትን ቦታ እናስገባለን ማለት ነው። እዚህ ጋር ኢን የሚለው በቀይ የተጻፈው የእንግሊዝኛ ቃል ተጨምሮበታል። ኢን ማለት ውስጥ ማለት ነው። ስለዚህ አንድ የሆነ ነገር ውስጥ ካለን አይ አም ኢን ብለን እንጀምራለን ማለት ነው። ይህን ንግግር የምንጠቀመው አንደኛ ያለንበትን ሀገር ወይም ከተማ ለመናገር ሁለተኛ ደግሞ ያለንበትን ቤት ክፍል ወይም ህንፃ ለመናገር እንጠቀማለን። ምክንያቱም ቅድም እንዳልኳችሁ ኢን ማለት ውስጥ ነው ብያችኋለሁ። ስለዚህ ይህን ንግግር ለመጠቀም አንድ የተሸፈነ ቦታ ውስጥ መሆን አለብን ማለት ነው። ቤት ሊሆን ይችላል፣ አንድ ክፍል ሊሆን ይችላል፣ ህንፃ ሊሆን ይችላል ማለት ነው። ስለዚህ ይህን ንግግር ለመጠቀም ግዴታ አንድ ነገር ውስጥ መሆን አለብን ማለት ነው። ንግግሮችን እናያቸዋለን። በመጀመሪያ የምናየው ሀገር ወይም ከተማን ለመግለጽ ወይም ለመናገር ስንጠቀም ነው። አይ አም ኢን ኢትዮጵያ አይ አም ኢን ኢትዮጵያ ይላል። ትርጉሙ ላይ እኔ ኢትዮጵያ ውስጥ ነኝ ይላል። እያንዳንዱን ቃል እንተርጉመው። አይ ማለት ከዚህ በፊት እንደተማርነው እኔ ማለት ነው። በመቀጠል ኢን የምትለዋ ደግሞ ውስጥ የሚል ትርጉም አላት። አም የሚለው ደግሞ ነኝ የሚለውን መጨረሻ ላይ ያለውን ቃል ይገልጽልናል። ኢትዮጵያ የሚለው ደግሞ ያው ኢትዮጵያ ነው ማለት ነው። ስለዚህ ኢትዮጵያ ሀገር ውስጥ መሆናችንን በዚህ መልኩ መናገር እንችላለን ማለት ነው። አማርኛው ላይ በተለምዶ እኔ ኢትዮጵያ ውስጥ ነኝ ሳይሆን ኢትዮጵያ ውስጥ ነኝ ነው የምንለው። ስለዚህ እኔ የምትለውን አንጠቀምም ማለት ነው በአማርኛው ላይ። ልክ አማርኛው ላይ እንደዚህ እንዳደረግ ነው እንግሊዘኛው ላይም አይ የምትለዋን እንተዋታለን ማለት ነው። ስለዚህ ኢትዮጵያ ውስጥ ነኝ ለማለት አም ኢን ኢትዮጵያ ብለን እንናገራለን ማለት ነው። ከዚህ በኋላ ያሉትንም ንግግሮች አይ የምትለዋን አንናገራትም፣ ነገር ግን ጽሁፉ ላይ እናስቀምጣታለን ማለት ነው። እንቀጥል። አፍራሽ ስናረገው አም ከሚለው አጠገብ ኖት የምትለዋን እናስገባለን። ስለዚህ አም ኖት ኢን ኢትዮጵያ፣ አም ኖት ኢን ኢትዮጵያ። ኢትዮጵያ ውስጥ አይደለሁም የሚል ትርጉም ይሰጠናል ማለት ነው። ከተማንም ለመናገር እንጠቀመዋለን። አም ኢን አዲስ አበባ፣ አም ኢን አዲስ አበባ። አዲስ አበባ ውስጥ ነኝ የሚል ትርጉም ይሰጠናል ማለት ነው። በመቀጠል የተሸፈኑ ቦታዎችን ለመግለጽ እንጠቀማለን ተባብለናል። ስለዚህ ቤት ውስጥ ነኝ ለማለት ከፈለግን አም ኢን ዘ ሀውስ አም ኢን ዘ ሀውስ እንላለን ማለት ነው። አም ኢን ዘ ሃውስ ካልን ቤት ውስጥ ነኝ ማለት ነው። እዛው ቤት ውስጥ ክፍል ውስጥ ነኝ ማለት ነው። አሁንም ሌሎች ምሳሌዎችን እ ኩሽና ውስጥ ነኝ ለማለት አም ኢን ዘ ኪችን አም ኢን ዘ ኪችን ኪችን ማለት ኩሽና ማለት ነው። መጸዳጃ ቤት ውስጥ ነኝ ለማለት አም ኢን ዘ ባዝሩም አም ኢን ዘ ባዝሩም። ባዝሩም ማለት መጸዳጃ ቤት ማለት ነው። መኝታ ቤት ውስጥ ነኝ ለማለት አም ኢን ዘ ቤድሩም አም ኢን ዘ ቤድሩም። ቤድሩም ማለት መኝታ ቤት የተሰመረው ቦታ ላይ ቦታዎችን መቀያየር ነው ማለት ነው። ያለንበትን ቦታ የተሰመረው ቦታ ላይ ማስገባት ነው። ቢሮ ውስጥ ነኝ ለማለት አም ኢን ሰ ኦፊስ አም ኢን ዘ ኦፊስ ኦፊስ ማለት ቢሮ ወይም መስሪያ ቦታ ማለት ነው መስሪያ ቤት ማለት ነው። ሐኪም ቤት ውስጥ ነኝ ለማለት አም ኢን ዘ ሆስፒታል አም ኢን ዘ ሆስፒታል ሆስፒታል ማለት ሐኪም ቤት ማለት ነው። ካፌ ውስጥ ነኝ ለማለት አም ኢን ዘ ካፌ አም ኢን ዘ ካፌ። ህንጻ ውስጥ ነኝ ለማለት አም ኢን ዘ ቢልዲንግ አም ኢን ዘ ቢልዲንግ። መኪና ውስጥ ነኝ ለማለት አም ኤን ዘካር አም ኤን ዘካር። እስካሁን ካስተዋላችሁ ንግግሮቹ ላይ ዘ የምትለዋ ቃል ገብታለች። ነገር ግን ዘ የምትለዋ የትርጉም ለውጥ አታመጣም። ዘ ሚለው የሚገልጸው ተናጋሪውም አዳማጩም የሚያውቁት ቦታ እንደሆነ ነው። ስለዚህ ዘ ሲጠቀም ተናጋሪው ዘን ሲጠቀም የሚያወራው ቦታ አዳማጩ የሚረዳው የሚያውቀው ቦታ እንደሆነ ለመግለጽ ነው። ስለዚህ ትርጉሙ ላይ ለውጥ አታመጣም ማለት ነው። ሌላው ደግሞ እስካሁን የተናገርናቸውን ንግግሮች አፍራሽ ለማድረግ ከፈለግን አም ከሚለው አጠገብ ሁሉም ላይ ኖት የምትለዋን መጨመር ብቻ ነው። ስለዚህ ለምሳሌ መኪና ውስጥ አይደለሁም ለማለት ከፈለግኩኝ አም ናት ኢንዘካር ማለት ብቻ ነው የሚጠበቅብኝ ማለት ነው። ስለዚህ እስካሁን ያየናቸው ንግግሮች ላይ በሙሉ አፍራሽ ለማድረግ ኖትን ትጨምራላችሁ ማለት ነው። ቀጥሎ ደግሞ ያለንበትን ቦታ ለመግለጽ የምንጠቀመውን ሁለተኛው መንገድ እኒያ አይ አም አት ብለን በመጀመር ነው፣ ነጥብ ነጥብ ብሎ አሁንም ቦታውን እናስገባለን ማለት ነው። ይህንን የመነሻ ንግግር ደግሞ የምንጠቀመው አንደኛ ያለንበትን የትኛውንም ቦታ ለመናገር ነው። ቅድም ውስጥ ብቻ ስንሆን የምንጠቀመውን አይተናል። አሁን ግን ውስጥም ብንሆን ውጭም ብንሆን የትኛውን ቦታ ብንሆን ለመግለጽ የምንጠቀመው አይ አም አት የሚለውን ይሆናል ማለት ነው። ሁለተኛ ደግሞ ዝግጅት ላይ ከሆንን ዝግጅት ላይነን ብለን ለመናገር ከፈለግን አሁንም አይ አም አት የሚለውን የመነሻ ንግግር እንጠቀማለን። ሁለቱንም በንግግሮች እናያቸው። የመጀመሪያው ቤት ነኝ ለማለት አይ አም አት ሆም አይ አም አት ሆም እንላለን። በአጭሩ አም አት ሆም እንላለን። ቤት ነኝ። እዚህ ጋ እንዳያችሁ ትርጉሙ ላይ ውስጥ የሚል ነገር የለውም። ስለዚህ ቤት ውስጥ ልንሆን እንችላለን፣ ቤቱ ውጪ በሩ ላይ ልንሆን እንችላለን፣ ቤቱ አካባቢ የትኛውን ቦታ ልንሆን እንችላለን ማለት ነው። ስለዚህ አም አት ሆም ካልን ቤት ነኝ እያልን ነው። ሌላው ስራ ነኝ ለማለት አም አት ወርክ አም አት ወርክ

ዘ ኦፊስ ቅድም አም ኢን ዘ ኦፊስ የሚል ንግግር አይተናል። እሱን ለመጠቀም ግዴታ ቢሮ ውስጥ መሆን አለበት ማለት ነው። እዚ ጋ ግን ቢሮ አካባቢ መሆን ይችላል፣ በሩ ላይ ሊሆን ይችላል፣ ውጭ ላይም ሆኖ መናገር ይችላል ማለት ነው። ስለዚህ አም አት ዘ ኦፊስ ካልን ቢሮ ነኝ እያልን ነው። አም አት ዘ ሆስፒታል። አም አት ዘ ሆስፒታል ሐኪም ቤት ነኝ። ይህንንም ንግግር ግዴታ ሐኪም ቤት ውስጥ መሆን አይጠበቅብንም። በሩ ላይ መሆን እንችላለን፣ አጥሩ ላይ ውጭ ላይም መሆን እንችላለን ማለት ነው። አም አት ዘ ካፌ፣ አም አት ዘ ካፌ፣ ካፌ ነኝ። ይህንንም ግዴታ ካፌ ውስጥ መሆን አይጠበቅብንም ማለት ነው። በሩ ላይ ሆነን ማውራት እንችላለን፣ ውጭ ላይ ሆነን ማውራት እንችላለን ማለት ነው። ብቻ መገኛችን ካፌው ጋር ይሁን እንጂ ግዴታ ውስጥ መሆን አይጠበቅብንም ማለት ነው። ስለዚህ ልዩነታቸው እሱ ነው ማለት ነው። አት ስንጠቀምና ኢን ስንጠቀም ኢን ስንጠቀም ግዴታ ውስጥ መሆን አለብን ማለት ነው። የተሸፈነ ጣራ ያለው ቦታ መሆን አለብን ማለት ነው። አሁንም እንቀጥል። አም አት ዘ ኢንትረንስ አም አት ዘ ኢንትረንስ። መግቢያው ጋር ነኝ ይላል። ስለዚህ ይህንንም ንግግር መግቢያው ቦታ ላይ ሆነን መጠቀም እንችላለን ማለት ነው። መገኛችንን ለመግለጽ እንጠቀመዋለን ማለት ነው። ኢንትረንስ ማለት መግቢያ ማለት ነው። አም አት ዘ ባስ ስቶፕ አም አት ዘ ባስ ስቶፕ ባስ የሚቆምበት ጋር ነኝ። ባስ ስቶፕ ማለት የባስ መቆሚያ ቦታ ማለት ነው። ስለዚህ መገኛችን እዛ ከሆነ አም አት ዘ ባስ ስቶፕ ብለን እንናገራለን። ሌላው የተለያዩ ዝግጅቶች ጋር ከሆነን ይህን ንግግር እንጠቀማለን ብያቸዋለሁ። አም አት ዘ ኮንሰርት አም አት ዘ ኮንሰርት የሙዚቃ ዝግጅቱ ጋር ነኝ። ኮንሰርት ማለት እንግዲህ የሙዚቃ ዝግጅት ነው። ስለዚህ ኮንሰርት እየታደምን ከሆነ ይሄ ንግግር እንጠቀማለን ማለት ነው። አም አት ዘ ዌዲንግ፣ አም አት ዘ ዌዲንግ፣ ሰርጉ ጋር ነኝ። ይህም የሰርግ ዝግጅት እየታደምን ከሆነ አም አት ዘ ዌዲንግ እንላለን። ሶስተኛው መንገድ አይ አም ኦን ብለን የምንጀምረው ነው። ኦን የምትለዋን ንግግር የምንጠቀመው ከተለያዩ ነገሮች ከላይ ስንሆን ነው። ስለዚህ አንደኛ ከነገሮች ላይ ስንሆን፣ ሁለተኛ ከመንገድ ላይ ወይም ከተለያዩ የትራንስፖርት መጓጓዣ ነገሮች ላይ ስንሆን፣ ሶስተኛ ደግሞ ማህበራዊ ገጽ ላይ ስንሆን እንጠቀመዋለን። ሶስቱንም በንግግሮች ምሳሌ እናያለን። አንደኛ ከነገሮች ላይ ስንሆን ለምሳሌ አም ኦን ዘ ቴብል ይላል። አም ኦን ዘ ቴብል። እያንዳንዱን ቃል ብናየው ኦን ማለት ላይ ማለት ነው ብያቸዋለሁ። ዘ ቴብል ማለት ደግሞ ጠረጴዛው ነው። አም የሚለው ነኝ የሚለውን ይገልጽልናል። ስለዚህ አም ኦን ዘ ቴብል ስንል ጠረጴዛው ላይ ነኝ እያለን ነው፣ ከላይ ነን ማለት ነው። ስለዚህ መገኛችን ከአንድ ነገር ላይ ከሆነ ኦን የምትለዋን ንግግር መጠቀም ይኖርብናል ማለት ነው። ተጨማሪ ምሳሌ አም ኦን ዘ ሩፍ፣ አም ኦን ዘ ሩፍ ጣራው ላይ ነኝ። ሩፍ ማለት ጣራ ማለት ነው። አም ኦን ዘ ፍሎር፣ አም ኦን ዘ ፍሎር፣ አም ኦን ዘ ፍሎር መሬቱ ላይ ነኝ። ፍሎር ማለት መሬት ወይም ወለል ማለት ነው። አም ኦን ዘ ሮድ አም ኦን ዘ ሮድ መንገዱ ላይ ነኝ። ሮድ ማለት መንገድ ማለት ነው። ስለዚህ አሁንም ከመንገድ ላይ ከሆንን ይህን ንግግር እንጠቀማለን ማለት ነው። አም ኦን ዘ ብሪጅ አም ኦን ዘ ብሪጅ ድልድዩ ላይ ነኝ። ብሪጅ ማለት ድልድይ ማለት ነው። ሌላ ደግሞ የተለያዩ መጓጓዣዎች ላይ ከሆንን ኦን ምትለዋን እንጠቀማለን። አም ኦን ዘ ባስ አም ኦን ዘ ባስ ባስ ላይ ነኝ። አም ኦን ዘ ትሬን አም ኦን ዘ ትሬን ባቡር ላይ ነኝ። ትሬን ማለት ባቡር ማለት ነው። አም ኦን ዘ ፕሌን አም ኦን ዘ ፕሌን አውሮፕላን ላይ ነኝ። ፕሌን ማለት አውሮፕላን ማለት ነው። ሌላው የተለያዩ ማህበራዊ ገጾች ላይ ከሆነን ለምሳሌ፣ ቲቪ ላይ ብንቀርብ አም ኦን ቲቪ አም ኦን ቲቪ እንላለን። ቲቪ ላይ ነኝ ወይም ቲቪ ላይ እየታየው ነው ማለት ነው። አሁን አም ኦን ቲክቶክ አም ኦን ቲክቶክ ቲክቶክ ላይ ነኝ። ይህንን የምንጠቀመው ቲክቶክ እየሰራን ቲክቶክ ከፍተን እየሰራን ከሆነ ነው እንጂ እያየን ከሆነ አይደለም። ቲክቶክ ውስጥ ከሆነን ቲክቶክ ላይ ነኝ ቲክቶክ ጀምር ያለው እንደማለት ነው። ቲክቶክ እየሰራው ነው እንደማለት አም ኦን ቲክቶክ እንላለን። ቲክቶክ ላይ ነኝ እንላለን። በተመሳሳይ ሁኔታ ዩቲዩብ እየሰራን ከሆነ አም ኦን ዩቲዩብ ማለት እንችላለን። አም ኦን ዩቲዩብ ዩቲብ ላይ ነኝ ዩቲብ ውስጥ አለሁበት እንደማለት ነው። ሌላው የተለመደ ንግግር አለ። አም ኦን ዘፎን አም ኦን ዘፎን፣ ስልክ ላይ ነኝ። ያ ማለት ስልክ እያወራን ነው ማለት ነው። ስልክ እያወራን እያለ ስልክ ላይ ነኝ የምንላት ንግግር አለች። ስለዚህ እሱንም ኦን በምትለው መግለጽ እንችላለን ማለት ነው። አም ኦን ዘፎን ሦስተኛው መንገድ ይህ ነው። ወደ አራተኛው መንገድ እንምጣ። አራተኛው መንገድ ከሌሎች ቦታዎች አንጻር ያለንበትን ቦታ ስንናገር እንዴት እንደሆነ እናያለን ማለት ነው። የተወሰኑ ንግግሮች አሉ። የመጀመሪያው ከባንኩ ፊት ለፊት ነኝ ይላል። ስለዚህ እዚህ ጋር ያለንበትን ቦታ ከባንኩ አንጻር እየተናገርን ነው። አም ኢንፍሮንት ኦፍ ዘ ባንክ። አም ኢንፍሮንት ኦፍ ዘ ባንክ። እዚ ጋ የተሰመረበት ቃል ኢን ፍሮንት ኦፍ የምትለዋ ፊት ለፊት የሚል ትርጉም አላት ማለት ነው። ዘ ባንክ የሚለው ደግሞ ባንኩ ማለት ነው። ስለዚህ አም ኢን ፍሮንት ኦፍ ዘ ባንክ ካልን ከባንኩ ፊት ለፊት ነኝ እያልን ነው። ሌላው ደግሞ ከህንፃው ጀርባ ነኝ ይላል። አም ቢሃይንድ ዘ ቢልዲንግ፣ አም ቢሃይንድ ዘ ቢልዲንግ። ቢሃንድ ማለት ጀርባ ማለት ነው። ዘ ቢልዲንግ የሚለው ደግሞ ህንፃው የሚለውን ይገልጻል። አም ደግሞ ነኝ። ስለዚህ አም ቢሃይንድ ዘ ቢልዲንግ ካልኩኝ ከህንፃው ጀርባ ነኝ እያልኩ ነው። አም ኔክስት ቱ ደ ሻፕ ይላል። አም ኔክስት ቱ ደ ሻፕ፣ ከሱቁ ቀጥሎ ነኝ ወይም ጎን ነኝ። ኔክስት ቱ ማለት ቀጥሎ ማለት ነው፣ ወይም ጎን ማለት ነው። ሻፕ ደግሞ ሱቅ ማለት ነው። አም ደግሞ ነኝ የሚለውን ይገልጻል። ስለዚህ አም ኔክስት ቱ ዘ ሻፕ ካልኩኝ ከሱቁ ቀጥሎ ነኝ እያልኩ ነው። አም ብትዊን ዘ ካርስ፣ አም ብትዊን ዘ ካርስ ከመኪናዎቹ መሀል ነኝ ወይም መሃከል ነኝ። ቢትዊን ማለት መሀል ማለት ነው። ካርስ ደግሞ መኪናዎች ማለት ነው። ስለዚህ ከመኪናዎቹ መካከል ነኝ ለማለት አም ቢትዊን ዘ ካርስ እንላለን። አምስተኛው እና የመጨረሻው መንገድ የተለመዱ ንግግሮች ናቸው። በእርግጠኝነት እነዚህ ንግግሮች መጠቀም ተጀምራላችሁ። ስለዚህ የተወሰኑ ንግግሮችን እናያለን ማለት ነው። በደንብ ተከታተሉ። አም ኢንሳይድ አም ኢንሳይድ ውስጥ ነኝ። ኢንሳይድ ማለት ውስጥ ማለት ነው። አም አውትሳይድ አም አውትሳይድ። ውጭ ነኝ። አውትሳይድ ማለት ውጭ። አም ሂር አም ሂር። እዚህ ነኝ። ሂር ማለት እዚህ አም ኒርባይ አም ኒርባይ ቅርብ ነኝ ወይም በአቅራቢያ ነኝ። ኒርባይ ማለት ቅርብ ወይም አቅራቢያ ማለት ነው። አም አራውንድ ዘ ኮርነር አም አራውንድ ዘ ኮርነር እዚሁ አካባቢ ነኝ። አራውንድ ዘ ኮርነር ማለት እዚሁ አካባቢ ማለት ነው። ሌላው የተለመደው ንግግር አም ኦን ማይ ዌይ አም ኦን ማይ ዌይ። ኦን ማይ ዌይ ማለት መንገድ ላይ ነኝ ማለት ነው፣ ወይም እየመጣው ነው ማለት ነው። ስለዚህ የሆነ ቦታ እየሄድን ከሆነ አም ኦን ማይ ዌይ፣ ወይም እየመጣው ነው መንገድ ላይ ነኝ ለማለት እንጠቀመዋለን ማለት ነው። የዛሬው ትምህርታችን እንግዲህ ይህን ይመስላል። ወደ ቀን ሶስት ፈተና ከመሄዳችን በፊት ቀን ሁለት ፈተና ላይ የተሳተፉ አስራ አራቱ ተማሪዎችን እጠራለው ማለት ነው። መቅደስ፣ አስራት፣ አበበ፣ መሰረት፣ ምህረት፣ አብደላ፣ ዘነበጅ፣ ሳላዲን፣ አለሙዲን፣ ገነት፣ ኢክራም፣ ወርቄ፣ አስማ እና ሮዛ ናቸው። በጣም ጎበዞች በርቱልኝ፣ በዚሁ ቀጥሉ። በጣም ደስ እያለኝ ነው መልሳችሁን የምሰማው ስለዚህ እንዳታቋርጡ። እስከ መጨረሻው ተሳትፏችሁን ቀጥሉ። ወደ ቀን ሶስት ፈተናችን ስንመጣ፣ አንደኛ ያላችሁበትን ሀገር ወይም ከተማ መናገር፣ ሁለተኛ ደግሞ ይህን ቪዲዮ ስትመለከቱ ያላችሁበትን ትክክለኛ ቦታ ወይም መገኛችሁ የሆነውን ቦታ መናገር ነው ማለት ነው። የሁለተኛው ትንሽ ከበድ ይላል። ነገር ግን ብትረሱትም ወደ ትምህርቱ ተመልሳችሁ ቪዲዮን ተመልክታችሁ ያላችሁበትን ትክክለኛ ቦታ ማውራት ይኖርባችኋል ማለት ነው። ዛሬ ከተማርነው ውስጥ አንዱ ነው የሚሆነው። ከዛ ሊወጣ አይችልም። ስለዚህ ያላችሁበትን ቤት ሊሆን ይችላል፣ ስራ ቦታ ሊሆን ይችላል፣ ወይም ትራንስፖርት ላይ መጓጓዣ ላይ ልትሆኑ ትችላላችሁ። የትኛውን ቦታ ልትሆኑ ትችላላችሁ፣ ዛሬ ከተማርነው ውስጥ አንዱ ይሆናል። ስለዚህ ወደ ኋላ መለስ ብላችሁ አይታችሁት ትናገራላችሁ ማለት ነው። አንደኛው ደግሞ ግልጽ ነው፣ ያላችሁበትን ሀገር፣ ከፈለጋችሁ ደግሞ ከተማውን መናገር ትችላላችሁ። ከሁለት አንዱ መርጣችሁ ትናገራላችሁ። እንደተለመደ የሁላችሁን መልስ እጠብቃለሁ ማለት ነው። ከታች ባለው የቴሌግራም አካውንት ወይም የመጀመሪያ ኮሜንት ላይ በማስቀምጠው የቴሌግራም አካውንት ነው መልሱን የምትናገሩት። የዛሬው ትምህርት እንዳያችሁ ትንሽ ትኩረት ይፈልጋል፣ ልምምድ ይፈልጋል። ስለዚህ ዛሬውኑ ሳትረሱት በደም አድርጋችሁ እየመላለሳችሁ ተለማመዱት፣ ምክንያቱም በሚቀጥለው ትምህርት ላይ ወደ ሌላ ርዕስ ስለምንገባ ማለት ነው። ይህንን እዚሁ ተለማምዳችሁት ችላችሁት ብታልፉ ቆንጆ ነው ማለት ነው። በሚቀጥለው የትምህርት ቪዲዮ እንገናኛለን። እስከዛው ሰላም ቆዩልኝ። ባይ ባይ።